ታሪክ ያሳለፍኩበት ቤተክርስቲያን ሶስት ዓመት ነው። ግን ግን እንጃ አሁን ምንድን ነው፣ ብዙ ላይፍ ተቀይሯል። አንድ ወጣት ልጅ ነበረች፣ ሰው ራሳ ሁለት ልጅ መውለዷ ኢንፎርሜሽን የደረሰ አይ ቫይበር ምናምን ቴሌግራም ላይ ምናምን ሳይል ምናምን ብቻ ብዙ ታሪክ አለው። ብዙዎች ወልደዋል ምናምን ምናምን፣ አራና ዳት ሄደ። አይ ታኛለች፣ ፕሮባብሊ ታኛለች። እኔ ብዙ ጊዜ በጥባጭ ልጅ ስለሆንኩኝ በአካል በጣም በጭባጭ ነበርኩ፣ እና ያውቃሉ ሰዎች ይሄ ልጅ ምን ደረሰ ምን ደረሰ ስለሚባል። ዩ አር ዘ ቤስት እውነት፣ ሂ ዘ ቤስት። ባይዜ ብዙ ጊዜ የምትፖስተው ነገር እንት አያለው እና እያንዳንዱ የምትፖስታቸው ነገሮች ላይ እዚህ ትክክለኛ ነገር አይደለም ብዬ በደንብ ቼክ አደርጋለሁ። አብዛኛው ላይ ሁሉም ማለት ይችላለው፣ ትክክለኛ ነገር ነው የምታወራው። የምሬን ነው የምልህ። እውነት ስለሚመርና ከእኔ ስለሚወጣ ነው እንደዛ የሚመስላቸው። ሊንጉ ሊንጉ እኔ ለዚህ ነው ልሳን ላይ ምናምን አሁን እግዚአብሔር በጣም ቆንጥጦ ስላሳደገን ልሳን ላይ ምናምን መቀለድ አልችልም። ብዙ ሰዎች ስትቀለዱ ልሳን መላክቶች የሚያወሩት ቋንቋ ነው እና ወይዘሮ ነሳወሮም አላወራውም በዛ ላይ ቀለድክ ማለት በእግዚአብሔር ላይ ቀለድክ ማለት ነው። ስለዚህ አትዳፈሩ። እንደዚህ አይነት ነገር ሌላ መጠየቅ የምትፈልጉት ጥያቄን ካለ ጴንቄ ነው ወይ? ጴንቄ አይደለሁም እኔ ክርስቲያን ነው። ምንድነው? አፍታታን እንጂ አንተን ለማፍታታት አይደለም የተቀመጥኩት። ሙሃ የራሴ ላይፍ አለኝ የራሴ ነገር አለኝ ለመኖር። በአጋጣሚ ተነሳ ደስ የሚል ነገር ላውራት ብዬ ነው ያሳለፍኩት ነበር። እኔ በበኩሌ በጣም ደስ ብሎኛል። ላይክ በጣም አመሰግናለሁ። ቆይ እኔ ግን ባገኝ ላለሁ የፓስተር ሀንፍ ምናምን ምትል ላይ እኮ ይዘምራለሁ እግዚአብሔር ይመ- ድርም ይለኛል ደግሞ ማይክለን የሚሰጡት መሸንደድ ስለምችል በእውነት የድሮ ቪዲዮዎችን ካገኘሁት ድሮ ስልሽ ይሄ ላይክ ስምንት ዓመት ዘጠኝ ዓመት እያለሁ የነበረ ስምንት ዓመት ምናምን ቆይ ቲክቶክ ይላል እንደ ቲክቶክ ይላል አለ ላስረሽ ግን ስምንት ዓመት ሳይሆን አምስት ዓመት እያለሁ ስለ ዘካሪያስ እና ስለ ሚስቱ ኤልሳቤጥ ምናምስ ሰብታለ እዚ ቆይ፣ ቪዲዮ ቪዲዮ ካገኘ ጋይ ሼር አደርግላቸዋለሁ። ቪዲዮን ካገኘ የማገኘው አይመስለኝም፣ ግን ልጅ ሆኝ፣ ግን አንተና አንተ አይደለም ማለት ነው። አሁን በጣም ተቀይረሃል ማለት ነው። እንደዛ ካልክ እንዴ ልጅ እያለ በጣም አስቀያሚ ልጅ ነበርኩ መልክ መልክ መጨረሻ የሚጠራው እኔ ነበርኩኝ። አስቀያሚ ማን ነው ሲባል እኔ ይጠራ ነበር። ግን ልጅ ነበርኩ ከትላሱ የሚለይበት ቆሉ እንዲ ነገር ሳይቀየር ነው። አሁን ቸርች ገብቻ ላቅም አላልከኝም። ከዛ ጊዜ በኋላ አንተ ነህ ይሄ አልመስልም እኔ ይሄን ይጭንቅላት ነው። ማንጎ ራስ ነበርኩኝ ድሮ። አሁን ታዲያ ምን ሆነ? አረ ጆሮን በጣም በኢየሱስ እንግዲህ ጆሮ ነበርኩ። ኮይ ወይኔ ጉዴ። ኦርቶዶክስ ቤተክርስቲያን ታውቃል? ኦፍኮርስ፣ ቤተሰቦች ኦርቶዶክስ ናቸው። ግን ምን መሰላችሁ፣ እግዚአብሔርን ቃል አንብቡ። እኔ ብዙ ባነበባችሁ ቁጥር እግዚአብሔር ነው የምትፈልጉት እንጂ ከማጎን ከማጎር እንደሆናችሁ አታውቁትም። የሆነ ታይም ራሳችሁ እርግጥ እዚህ ጋ ጴንጤ ነኝ፣ ኦርቶዶክስ ነኝ ያላችሁ እኔ እናት አባቴ ኦርቶዶክስ የሆኑ ግን በፕሮቴስታንት ቤት ያደጉ ሰው ከረንትን ፕሮቴስታንትንም ኦርቶዶክስንም ማልወክል ሰው በሁለቱም ቸርች ስርዓት ያደግኩት እኔ እግዚአብሔር ብቻ አምላክ እንደሆነ ነው የማውቀው። የኔ እምነት ምንም አይሰራላችሁም። እና ሳመትንጴንጤ ቸርችን አደኩት እያልኳችሁ እኮ ነው። ሰው አይሰማ። አሁን 29 ዓመት ነው። በይ አትመስልም። ሆነ 29 ዓመት አትመስልም። አዎ ልጅ ነው የምመስለው። አዎ ላይክ ሀያ ስድስት ምናምን ብትል ማንም ያምናል። በጣም ትንሽ ነው። ሚስት ማናትን ቄል ሚስት ባላቅም ብቻ ቀይር አብይ ከዛን ሴት የምትባ ሴት አላ ሴት የምትባል አይ መጽሐፍ ቅዱስ ጎበዝ ነው። እንትና እንትና ወለደ ነው ለደብት ያቃል ነው ማቴዎስ ወንጌል ምዕራፍ አስራ አራት ትውልድ አቅ ነበር ድሮ ተጠምቀካል? ኦፍ ኮርስ የኦርቶዶክስ በአስራ ሶስት ዓመት እና ምንድን ነው በረከት ይደርብን በሉ። የኤፍሬም ኮንሰርት በ23 ነው ተብሏል። እና አትሄድም? በ23 መሰለኛ ያሉት ብሮ የሚሄድ ብ ካለ አይሽ ብለን መሰላችሁ? ኤፍሬም ማለት ኤፍሬም አለሙ። በዚህ አጋጣሚ ባይ ዘ ወይ እኔ ብዙ ሰው ለዘፋኝ ምናምን ብዙ ኦብሴሽን ያለው ሰዋለ። እኔ ጌታ ምስክ ለጴንጤ ዘማሪዎች ያለኝ ኦብሴሽን ኦብሴሽን እንዳይመስልሽ። አሁን ኤፍሬም አለሙ ከቁጥር አንድ ጀምሮ ቁጥር አንድ አልበም ታውቂያለሽ ከእምነት ትራኩ ልነግርሽ ይችላል። የመጀመሪያ ትራኩ አንተ ተራራ ተራራ አሬ በኔ ፊት ምንድነ ምናምን። ሁለተኛው ደግሞ እድለኛ እድለኛ ነኝ። ሶስት ቁጥር ደግሞ ምንድን ነበረ? ሶስት ቁጥር አላውቅም። አራት ቁጥር ግን ከአንተ ወደ መሄደን፣ አምስት ቁጥር ጠፍቶብኛል። ስድስት ቁጥር ምንድን ነው እመሰክራለሁ ጌታ ማዳንህን ሰባት ቁጥር ደግሞ ዋስትና የሚለው ኢየሱሴ ለኔ ዋስትናዬ ለኔ፣ ሰባት ቁጥር እሱ። ስምንት ቁጥርም ጠፍቶብኛል። ዘጠኝ ቁጥር ደግሞ እንትን እርካታዬ፣ ጌታዬ እርካታዬ። አስር ቁጥር ደግሞ ልቤ ጸና ጸና ባለቱ ላይ ጸና ምናምን አስራ አንድ እያለ ይህን በትራክ ነው የነገርኩ። ቁጥር ሁለት አልበሙ ደግሞ የመጀመሪያ አታልፍም ብሎ የሚለው ሁለት ቁጥር ደግሞ ሶስት ቁጥር ደግሞ ምንድን ነው? አራተኛ ደግሞ መጋረጃው ተቀደደ ከቃላብ ጋ ግማሽ ግማሽ የሰሩት ነው። ከቃላብ ጋ መጋረጃው ተቀደደ፣ ልመናዬ ተሰማ፣ ልመና የሚለው ቃላብ ደግሞ ማን ውረድ የሚል ስድስት ስድስት አዋተ የሰሩበት ነው። የኤፍሬም ሁለተኛ ደግሞ የመጀመሪያ አታልፍን ብሎ ነው ትራክ፣ የመጀመሪያ ትራክ ዜሮዋን አታልፍም ብሎ ነው። ሁለተኛ ዝናይ ነው። ሶስተኛ ረስቻለሁ። አራተኛ ለዚህ ነው ኩራት ስናለኝ አባት ድሬሬ ብቻ እንደዛ ነው። ከዛን ቁጥር ሶስቱ ደግሞ ክብራችን አንተ ዘርግ፣ ፍቅጣችን ክንዱ ነው ታሪኬ ለለዋወጠው ብቻ። ብዙ ነው የማውቀው የኤፍሬም በትራክ ነው የማውቀው። ሰው ትሄዳለህ? በ23 ቀን ነው የሚሄድ ሰው ካገኘሁ እሄዳለሁ። እኔ እሄዳለሁ አዲስ አበባ እሄዳለሁ አለኝ። ከሆሳና አደረሰ አዲስ አበባ ልመችኝ። ያ ሌላ አለኝ። ደስ ይላል። ኦኬ። የኦርቶዶክስ መዝሙር አውቃለሁ፣ በጣም ብዙ አውቃለሁ። ግን እኔም የምወዳቸውን ዘማሪዎች ብዙ ሰዎች አይወዳቸውም። አውዳቸውም ሳይሆን እንደ ኦርቶዶክስ አሁን የልማ 11 አንዱንም አልበም የሰማው አስራ 11 አልበም እንዳለ ታቃላችሁ? የልማ ገብራት አልበም አውቃለው። ሌላ ደግሞ የመወዳት ማንነበረ ማን ስማ እና ደሞ በጣም ነው ስሙ ብዙ አቃፊ ሲሆን ሁሉም ስለሚሰማ ነው። መንዙማ አሰማ ነው። ጽጌ ሬዳ በስነታም ሰራብታ ሰራብታን ታውቃለህ? ብዙ ሰው ሰራብታን አያውቁም። ሰራብታን ታውቂያታለሽ? መጽሐፍ ቅዱስ ላይ ሰራብታን አታውቂያትም? ሰራብታ ማለት ረሐብ የበዛባት ከተማ ናት። ኦኬ። ኤልሳ ማን ነው? ኤልያስ ወደዛ ሄዶ ኤልያስ ነው ኤልሳ ብቻ ኤልያስ ወደዛ ሄዶ ተርቦ ያበላቸው ያሳደረችው ሰራፕታ ረሃቤ በዛብሽ አንቺ ከተማ እግዚአብሔር አይቷል፣ ጸሎትሽ ተሰማ። ብዙ ሰው ግን አያውቁም። አንተ ግን ከአንዳንድ ፓስተሮች ትሻላለህ። ወለ ኦርቶዶክስ መዝሙር ነው። ብዙ ሰው አያቆም። ሰራፕታ የኦርቶዶክስ መዝሙር ነው። ከአንዳንድ ፓስተሮች ትሻላለህ። መጽሐፍ ቅዱስ አጥምቻለሁ አጥምቻለሁ ስልሽ በደንብ ተመረመ አደረኩት አይከን እያየሁ እየሰሞአሁ የጣላ በጣም እድለኛ ነው። በጣም ባለፈው የሆነችን ልጅ ለማስረዳት ስል የባይብል በጣም ትንሽ ክፍል ነው። አሁን ለምሳሌ ያዕቆብ ሊያና ራሄልን እህት አማቾች አገባ። ከነሱ አስራ ሁለት ልጅ ወለደ። ከአስራ ሁለቱ ልጆች ብዙ ሰው የሚያውቀው የተወሰነ ሰው ነው። አስራ ሁለቱን የሚጠራ ሰው አደንቃለ ስንት ሰው ታውቂያለሽ? ከአስራ ሁለቱ ነገር ከአስራ ሁለቱ ነገዶች ስንት ሰው ታውቂያለች? መናገር አለች። ኧረ አንተ ጥራተውን እኔ ይቅርብኝ። እኔ ያለ አቅሜ ባልንጠራራን የሚሻለኝ። ከአስራ ሁለቱ ነገዶች የመጀመሪያ የበኩር ልጅ ሮቤን ነው። የኢየሱስ ክርስቶስ ዘር ያለበት ደግሞ ይሁዳ ነው። የራሄል ልጆች ዮሴፍ እና ቢንያም ናቸው። ከራሄል ሰራተኞች የተወለዱት ደግሞ ንፍታሌም እና ዛብሎን ናቸው። ከሊያ ሰራተኞች የተወለዱት ሌቢ፣ ጋድ የሳኮር ስንት ጠራው ማለት ነው? ሶስት አምስት ሁለት ዘጠኝ ሶስት ይቀሩኛል። እንዴት ሶስቱ እንዴት ጠፉብኝ? በቂክ ነው። አስፈላጊ አይደለም። አትጨነቅ።